ሰላም ጤና ይስጥልን አማራጭ ተመልካቾቻችን፣ መስከረም 19 2018 ዓ.ም ተመረተ ዕለታዊ መረጃዎች እና ዘገባዎች ይዤ መጥቻለሁ። መረጃ እና ዘገባዎች ወደ እናንተ ያደርስኩራችሁ ቆየ ወለድ ካሳና እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ መረጃዎችን ይዣለሁ። ዝርዝር የግንባር መረጃዎችን ይዣለሁ። ሰሞኑን እየተደረገ ያለው ዘመቻ ዛሬ ስድስተኛ ቀኑን ይዞ ቀጥሏል። ከዚህ ጋር በተያያዘ ምን አዳዲስ መረጃዎች አሉ የሚለውን ከግንባር በዝርዝር የማደርሳችሁናል እንዲሁም ደግሞ በተለያዩ አካባቢዎች በተለይ በኢትዮጵያና ሱዳን ድንበር አካባቢ ከሱዳን ሸረሪና ወታደራዊ ካምፕ የተነሳ የህወሓት ታጣቂ ቡድን ሌሊቱን በወልቃይት ቀጠና በበረከት ያደረሰው ጥቃት ጋር በተያያዘ ዝርዝር መረጃዎችንም ይዣለው። በተለያዩ አካባቢዎች እንደዚሁ አውዶጊዎች ተደርገዋል። ጎጃም፣ ጎንደር፣ ወሎ፣ ሸዋ የሚወስዱን አማራ ክልል አካባቢ ያሉ የግንባር መረጃዎች እንዲሁም ደግሞ ወደ ትግራይ የሚወስዱንም አዳዲስ መረጃዎች አሉ። ከሰሞኑ ዘመቻ ጋር በተያያዘ የትግራይ ታጣቂ ኃይል አዲሱ የትግራይ ታጣቂ ኃይል እንደዚሁ ጥሪ ቀርቦለታል የሚልም አዲስ መረጃ ይዤ አለው። ይህንን በተመለከተ ምን ምላሽ ተሰጠ? በዝርዝር መረጃው ትከታተሉታላችሁ። ከዛ ባሻገር እንደዚሁ ወደ አዲስ አበባ የሚወስደን መረጃ አለ። እሱንም በቅደም ተከተል ወደናንተ ማድረስ ይሆናል። እየተከታተላችሁ አብራችሁ ትቆዩ ነው በአክብሮት የምጋብዛችሁ። ሐሳብ አስተያየት፣ ቢኖራችሁ ጥቆማ ዜናችን ጂሜል ዶት ኮም እንዲሁም ደግሞ በዋትስአፕ በቴሌግራም በሜሴንጀር መልእክቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። አሁንም ብዙዎቻችሁ እያደረሳችሁ አለ ያሉ መልእክቶች በተለይ ፋኖና ትግል በተመለከተ በርካታ ያሉ አስተያየቶች ልካችሁልኛል። ከምርኮኛ እያያዝ እንዲሁም ደግሞ ምርኮኞችን በተመለከተ ከዓለም አቀፍ ህጋታ አንጻር እንዲሁም ደግሞ በብልጽግና የተያዙ የአማራ ተወላጅ ፖለቲከኞችን ጋዜጠኞችን ለማስለቀቅም በዚህ መንገድ እንደ መፍትሄ ሀሳብ ቢቀርብ የሚሉትን ጨምሮ የተለያዩ አስተያየቶችን አርሳቸዋል አስተያየቶቻቸውን ተመልክቻለሁ። በዋናነት ግን አሁንም ፋኖ አንድ አለመሆኑና የፋኖ የእርስ በርስ ሽኩቻ እና የእርስ በርስ ውጊያ ለብልጽግና መልካም እድል መፍጠሩንም በተመለከተ እንደዚሁ በዚህ ቁጭታችሁንም ገልጻችኋል። እንግዲህ ወደ መረጃዎቹ ሲሄድ አዲስ አበባ ያገኘሁትን መረጃ ማስቀደም ጀምራለሁ። ዝርዝር የግንባር መረጃዎችን ወደኋላ መልሳለሁ። ወልዳያና አካባቢው ዛሬም ድሮን እያንዣበበ ነው። ትልልቅ የከባድና ቀላል መሳሪያዎች እንደዚሁ ከተማው ዙሪያ ተደግነዋል። ከዚህ ጋር በተያያዘ የብልጽግና አመራሮች አዲስ መመሪያ ተሰጥቷቸዋል። ወታደራዊ ስምሪት ተሰጥቷል። እነዚህም በዝርዝር እንመለከታለን። እንግዲህ ወልዳያን ማዕከል ያደረጉ በርከት ያሉ ዘገባዎች አሉኝ። ወደ መረጃዎቹ በቀጥታ ሲሄድ እንግዲህ ዛሬ የኢትዮጵያ በኢትዮጵያ ውስጥ ከሚገኙ ትልልቅ ሚዲያዎች መካከል ፋና ይዞት የወጣውን ዘገባ በተመለከተ ሕዝብ ለምን ይታገላል፣ ያለው ስርዓትስ ምንድን ነው የሚሉትን ጉዳዮች ወደም የሚያሳይ ዘገባ ነው ፋና ይዞ ወጥቶ የነበረው። ይህንን በተመለከተ ከአሁን በፊት ህወሓትም ይህንን ተመሳሳይ ድርጊት የኢህአዴግ አስኳል ድርጅት በነበረበት ጊዜ አድርጎታል። ይህንን የተመለከተ በሙሉ የሚደረጉ ትግሎች በተለያዩ አካባቢዎች ፍትሐዊ ናቸው። የመኖር ያለመኖር የእኩልነት የፍትህ ጉዳይ ነው። አንዱ ላለመዋጥ አንዱ ደግሞ ለመዋጥ የሚደረግ የህልውና ትግል እየተደረገ መሆኑን ይሄ በአማራ ብቻ ሳይሆን በሌላውም የኢትዮጵያ አካባቢ የሚደረገው ትግል አሁን ካለው የአብይ አህመድና የሽመልስ አብዲሳ ስርዓት ሁለቱ ሰዎች ናቸው። በዚህ ስርዓት ውስጥ የፊት ፊት አውራሪዎቹ በእነዚህ ሰዎች ምን እያደረጉ ነው የሚለውን ቁልጭ አድርጎ የሚያሳይ ነው። እንዲህ በዚሄ በአንድ ወቅት እንግዲህ ሕወሓት ያደረገውን ስህተት በደንብ የደገመ ነው። ዛሬ ሆኖ በብሔራዊ የቴሌቪዥን ጣቢያ በተለይ በፋና ዛሬ እንግዲህ ከዘገባዎቹ መካከል ሰሞኑን በካድሬዎች ትዕዛዝ በእነ ሽመልስ አብዲሳ፣ እነ ታቦር ዋሚ 25 ሚሊዮን ብር በጀት ተመድቦ የተጻፈው የመጽሐፍት አሉ ፊንፊኔ የማናት የሚለውን የታሪክ እንደዚሁ ሙግት እንዲሁም ደግሞ አሳሳጅ ታሪኮች እና ሀሰተኛ ሰነዶችን በመያዝ በነገራችን ላይ እነዚህ ሰዎች ከአሁን በፊትም ይጽፏቸው የነበሩ ጽሁፎችን ሁላችሁ ምታነቡ ትችላላችሁ። ለምሳሌ ውግና ድርሰቶችን ምታነቡት በምን ያህል በሌላው ላይ የተሳሳተ ታሪክ እየተጻፈ እንደሆነ የሚያሳይ ነው። እንግዲህ እነ ሽመልስ አብዲሳ ብሄርተኝነት አብሮ የታሪክ የፖለቲካ እንዲሁም ደግሞ የባህልና የመሬትን ወራ ጭምር አብሮ የመቀልበስ እና ይህንን ሁሉ የማስተካከል ዓላማ ይዞ የተነሳ ስለሆነ እንግዲህ በብዙ ሚሊዮን ብር የሚቆጠር ገንዘብ ተበጅቶላቸው የጻፉት መጽሐፍን በተመለከተ ይሄ መጽሐፍ እንግዲህ በውጭ የሽፋን ገጹ ከነዚህ መጽሐፍቶች አንዱ መጽሐፉ አዲስ አበባን፣ ሸዋን፣ ወሎን እስከ ማይጨው አምባላጌ ተራሮች ድረስ ኦሮሞ ካርታ አድርጎ ይዞ እየወጣው ነው። እንግዲህ አዲስ አበባን፣ ሸዋን እንግዲህ የደብረ ብርሃን ቀጠና ጨምሮ ሁሉንም ሸዋ፣ ሐረርን፣ ድሬዳዋን እንዲሁም ደግሞ ከሶማሌ ክልልም አብዛኛውን ጨምሮ ሰሜን ኦሮሚያ እያሉ የሚጠሩትን በአማራ ክልል ሸዋንና ወሎ ቀጠናዎች ይዞ ወደ ትግራይ አምባላጌ ተራሮች ድረስ የሚዘልቀውን ካርታ የያዘ በብሔራዊ ቴሌቪዥን ቀርቧል። እንግዲህ ዘገባ በብሔራዊ ቴሌቪዥን ዘገባ ላይ ተካቷል። በእርግጥ ዘጌት ብሎ አንስተውታል። ይሄ ምንን ያሳያል? ሌላው የምታገለው አሳማኝ ምክንያቱ ምንድን ነው የሚለውን እንግዲህ የሚያሳይ ነው። ይህንን በተመለከተ እንግዲህ በህወሓትም ይህንን ከአሁን በፊት አድርጎ ነበረ በነ ሽመልስ አብዲሳም ዛሬን እያደረጉ ነው። እንግዲህ ካርታውን አሰርቶ ህዝብን እያለማመዱ እንደሆነ ነው። እንግዲህ በብሔራዊ ቴሌቪዥን እየተለቀቀው ምስልና ዘገባ ዘጌትሎ ቢነሳም የሚያሳየው እንግዲህ ህወሓትም፣ የኢህአዴግ አስኳል በነበረበት ወቅት ታስታውሱ ከሆነ የትግራይን ክልል ካርታ እስከ ቤንሻንጉል መተከልን በማካተት ወደ ትግራይ በሰሜን ምዕራብ ኢትዮጵያ አካባቢ ከሁመራ እስከ ቋራ ከቋራ እስከ ጃዊ መተከል ድረስ አሁን አባይ ግድብ ያለበትን ቦታ በትግራይ ክልል ውስጥ በማካተት በኢትዮጵያ ቴሌቪዥን የፕራይም ሰዓት ወይም ደግሞ አፍላይ ዜና ሰዓት በሚባለው ሰባት ሰዓት ዜና ላይ ይህን እንዲታይ አድርገዋል። በወቅቱ በእርግጥ ዜናው እንዲነሳ ተደርጓል። ይሄ ህዝብን ማለማመድ ነው እንግዲህ በህዝብ ትግል ህወሀት የሚሆነው ሆኖ፣ አሁን ትክክለኛው ቦታ የትግራይም ካርታ አሁን ባለው ሁኔታ ምንም እንኳ ተለዋጭ ነገሮች ቢኖሩም ትክክለኛው ቦታ ላይ አርፏል። ከተከዜ በኋላ ታጥፎ ተቀምጧል። እስከ አባይ ግድብ ድረስ የነበረው በስልጣን ላይ በነበሩ ጊዜ እንግዲህ አሻፈረ ብለው ለህዝብ ሲያሳዩት የነበረው የዋሊደር እንጂ እንግዲህ እነ ሽመልስ አብዲሳም ዛሬ እስከ ማይጨው አምባላጌ ተራሮች ድረስ ያሳዩት ካርታ ወሎን ሰሜን ኦሮሚያ በሚል አዲስ አበባን ሐረርን ደብረ ብርሃንን ጨምሮ ያካተቱበት ካርታ የጊዜ ጉዳይ ነው እንጂ ቦታውን ያገኛል። ይሄ ሲባል እንግዲህ የፍትህ የእኩልነት ትግል ሌላው የሚያደርገው ለመዋጥና ላለመዋጥ መሆኑን ይሄ ያሳያል። እንግዲህ ትግል ከዚህ በላይ በቂ ምክንያት የለውም። ሌላው የሌላው ህልውና እየተደመሰሰ ሌላው ደግሞ እንዲቀጥል የሚደረግበት መንገድ ይሄ ግልጽ ማሳያ ነው። ከዛ በመለስ ያለው ጉዳይ ነገ ውለን እናድራለን ወይ የሚለው አዲስ አበባ እንግዲህ ለመዋጥ አዲስ አበባ ዙሪያው በገመድ ታንቆ ነው የሚገኘው። አዲስ አበባ ከአዲስ አበባ ከተማ አስተዳደር በርካታ አካባቢ ተገንጥለው አዲስ ሸገር ከተማ ተቋቋመ በኋላ አዲስ አበባ ውስጥ ያለው ሁኔታ ሁሉም የሚያየው ነው። መውጫ መግቢያውም እንደዚሁ። ደግሞ በቀጣይ የኢኮኖሚ የፖለቲካ ማህበራዊ አሻጥሮችም ለመስራት እየተፈጸመ ያለው የአሁኑ ማሳያ ነው። ከዚህ ጋር በተያያዘ እንግዲህ የከተማ አስተዳደር ወይ አዲስ አበባ ከተማ አስተዳደር የመንግስት መስሪያ ቤቶች ለኢሬቻ በዓል ለአልባሳት መግዣ ከመንግስት ከአዝና ገንዘብ እንደወጡ ትዕዛዝ ተሰጥቷል ተብሏል። በዚህ በኩል ሁሉም ወረዳዎች በአዲስ አበባ የሚገኙ ሶስት መቶ ተሳታፊዎችን የኤርች አልባሳትን የኦሮሞ ባህል በማልበስ እንዲመጡና በከተማው የኦሮሞ ባህል ደምቆ እንዲታይ ይህን እንዲያደርጉ ለብልጽግና ባለስልጣናት ትዕዛዝ ተሰጥቷል። ይህንን የማያደርጉና ከመንግስት ካዝና ገንዘብ አውጥተው ከነጋዴዎች እንደዚሁ ገንዘብ ወስደው ይህንን የማያደርጉ ካሉ በአፈጻጸም እንደሚባረሩ ነው የተገለጸው። ከዚህ ጋር በተያያዘ በቂርቆስ ክፍለ ከተማ ወረዳ ሁለት አንድ ነጋዴዎችን ገንዘብ በአግባቡ እንዲያዋጡ አላደረክም በሚልና ከዚህ ወረዳ የወጣ ነጋዴዎችን ለማስገደድ የተጻፈ ደብዳቤ ለሚዲያ ደርሷል፣ በሚል የወረዳ አመራር ስለመታገዱም የሚገልጹ መረጃዎች አሉ። እንዲሁም ደግሞ ይህንን ለሚዲያ አጋልጣቸዋል የተባሉ ሰራተኞችም በፖሊስ እየተፈለጉ መሆናቸው ነው እየተገለጸው። ከኤሬቻ ጋር በተያያዘ እንግዲህ ኤሬቻን በተመለከተ የሚቀርቡ መረጃዎች ባህላዊ የሆነውን የኦሮሞን ባህል ወይም ደግሞ እምነትን የሚያመላክተውን ኤሬቻን አይደለም ለፖለቲካና ለፕሮፓጋንዳ ሲባል እነሺ ሽመልስ አብዲሳ እና አዳነች አበቤ እየሰሩት ያለውን የፖለቲካ ኤሬቻ ነው። ይሄ ዘገባ የሚመለከተው ኤሬቻ ለፖለቲካ የበላይነት ማረጋገጫ ስለሆነ ከኦሮሚያ ክልል ለሚመጡ ነጋዴዎች ለሚመጡ ተሳታፊዎች፣ ነጋዴዎች ነፃ ትራንስፖርት አገልግሎት እንዲያቀርቡ ሽመልስ አብዲሳ ትእዛዝ ሰጥተዋል። አዳነች አበቤ ደግሞ አዲስ አበባ ለሚመጡት ከየትኛውም አካባቢ ለሚመጡት ወጫቸውን እንዲሸፈን እንግዲህ በመንግስት ካዝናም ከነጋዴዎቹም ገንዘብ ተሰብስቦ ትእዛዝ ተላልፏል። ይህንን እየሰሩ ነው። እንግዲህ ግልጽ አላማው የአሁኑ ኤሬቻ የፖለቲካ ፍጆታ ለመዋል ነው። ይህም ከዚህ ጋር በተያያዘ እንደዚሁ እንግዲህ በተዘጋጀ ሰነድ ላይም በሁለት መንገድ ኤሬቻ ይከበራል። አንደኛው የኦሮሞ የባህል ህዳሴ በመንግስት ስለታወጀ ይህን ለማረጋገጥ ፣ ሁለተኛ ደግሞ ለ2018 ምርጫ መሰረት ለመጣል በአዲስ አበባ ኤሬቻ ይከበራል የሚል ሰነድ አለ። ሰነዱን ይፈልግ ካለ ሊያገኘው ይችላል። ለዚህ ማስፈጸሚያ በአዲስ አበባ ከተማና በክፍለ ከተሞች የተዘጋጀው ሰነድ ላይ ነው። ይሄ እየወጣው ወደ ሌሎች መረጃዎች ነው የሚሄደው። እንዲሁ አዲስ አበባ የትብብር የሚባሉት አምስቱ ፓርቲዎች በጋራ መግለጫ አውጥተዋል። እነዚህ ፓርቲዎች በጋራ እንግዲህ ባለፈው ቅዳሜ በአንድነት ትብብር ከመሰረቱ በኋላ ዛሬ ባወጡት መግለጫ በወልዲያ ዙሪያ በተፈጸመው የድሮን ጥቃት የሶስት ሰዎች ሕይወት ማለፉን ቤተሰባ እያስታመሙ የነበሩ አንድ የስድስት ዓመት ሕፃን በከባድ ሁኔታ መቁሰሉን፣ አንድ የጤና ጣቢያው የጽዳት ሰራተኛ እንደዚሁ ከባድ ጉዳት እንደደረሰባት፣ ሶስት የጤና ባለሙያዎች ቀላል ጉዳት እንደደረሰባቸው አረጋግጫለሁ ብሏል። ትብብሩ በዚህም እንደዚሁ በላሊበላ ላስታ ላሊበላ ከላሊበላ በቅርብ ርቀት በምትገኘው ገነተ ማርያም ፍልፍል ዋሻ ቤተክርስቲያን አጠገብ በተፈጸመው የድሮን ጥቃት እንደዚሁ በቤተክርስቲያኑ ላይ ጉዳት ደርሶ ይሆን የሚለው ጉዳይ እንደሚያሳስበውም ትብብሩ ገልጿል። ይህንን በተመለከተ በመንግስት በዘፈቀደ የሚፈጸመው መንግስታዊ ሽብር እንዲቆም ሲል ጠይቋል። ይህንንም አወግዛለሁ ብሏል። ለሞቱት ሀዘኑን ገልጿል። ጦርነቱ በተኩስ አቁምና በድርድር እንዲፈታ በሁሉም በኩል ያሉ ለዚህ ተባባሪ እንዲሆኑ ጥሪ አቅርቧል። ሌላው እንግዲህ እዚሁ በጉራጌ ዞን በቡታጅራ ከተማ በነበረው አጠቃላይ እንግዲህ በሁለት ቡድን መካከል በነበረው ግጭት በፖሊስ በተወሰደ እርምጃ በሰዎች ህይወት ላይ የደርሰውን ጉዳት እንዳሳዘነው ገልጿል። ይሄ ትብብር የሚባለው የመላው ኢትዮጵያ አንድነት ድርጅት መኢአድ፣ እናት ፓርቲ፣ አማራ ጊዮናዊ፣ አንድ ኢትዮጵያና ኢሃፓ በጋራ ያቋቋሙት ትብብር ነው። ወደ ሌሎች መረጃዎች ነው የምሄደው። ወደ ሌሎች መረጃዎች ሲሄድ ህወሓትን እየተመለከተ መረጃ ነው። በህወሓትን በተመለከተ እንግዲህ ዛሬ የህወሓት ታጣቂዎች በወልቃይት በኩል ሌሊት ጥቃት መክፈታቸውን በጧቱ የዘገባ ጊዜ አድርሻችሁ ነበረ። የሳምሬ ቡድን ዛሬ ሌሊት በከፈተው ጥቃት በተሰጠው አጸፋ ምላሽ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በዚህም እንግዲህ በካምፕ ላይ ጥበቃ ላይ በነበሩ የካምፕ ጥበቃ ሰዎች ላይ ታጣቂዎቹ ሌሊት በከፈቱ ጥቃት ሁለት ሰዎች ህይወታቸው ሲያልፍ እንደዚሁም ደግሞ ራሱን የተከላከለ አንድ ሚሊሻም እንደዚሁ ሕይወቱ አልፏል። ሌላም ቁጥራቸው ያልታወቁ የካምፕ ጥበቃ ላይ የነበሩ ሰራተኞች በህወት ታጣቂዎች ታፍነው ወደ ሱዳን ተወስደዋል። ይህንን ተከትሎ እንግዲህ እንደገና የቡድን መሳሪያዎችን ወደ አካባቢ ይዞ የመጡ የህወት ታጣቂዎች ጋር የተከዜ ዘብ ባደረገው ውጊያ በህወት ታጣቂዎች በኩል ጉዳቶች መድረሳቸው ነው እየታወቀው እንግዲህ አርሚ ሰባ እየተባለ ወይም ደግሞ ማይካድራ ላይ ጭፍጨፋ የፈጸመው ሳምሪ ቡድን አባላት ማንጎ ተብሎ በሚጠራው ቦታ በቃፍቲያ ሁመራ በረከት ቀበሌ ማንጎ በተባለ ቦታ በተደረገ ውጊያ ሰባት የሚሆኑ ሙት ሲሆኑ ሌሎች ቁስለኛው ነው። በትራክተር የእርሻ ትራክተሮችን እንግዲህ ቁስለኞችን ይዘው ትራክተሮችንም ይዘው ሄደዋል። እየተከዜ ዘብ በኩል የደረሰው ጉዳት ለማወቅ አልተቻለም። እንግዲህ ከሰዓት በኋላ በአካባቢ ያለው ሁኔታ ወደ መደበኛ መረጋጋት መመለሱን ነው መረጃዎች የሚገልጹት። የትግራይ የሰላም ኃይሎች እየተባለ ከሚጠራው ቡድን እንግዲህ የሚጠራው ቡድን ከህወሓት ወታደራዊ አዛዥ የሆኑ ሰዎች ዛሬ አጃቢዎቻቸውን በማስከተል ወደ ትግራይ የሰላም ኃይሎች መቀላቀላቸው ሲሰማ፣ በሌላ ዜና ደግሞ የትግራይ ሰላም ኃይሎች ሆነው ከነበሩ ወታደራዊ አዛዦች መካከል የጠለምት ግንባር አዛዥ ሆነው የቆዩት ወደ ህወሓት እንደገና ተመልሰዋል። ጉዳዩ እንግዲህ እንደ እግር ኳስ ተጫዋቾች ዝውውር ውሃ ቅዳ ውሃ መልስ ነው የሆነው። አንዴ ወደ ትግራይ ሰላም ኃይሎች፣ አንዴ ደግሞ ወደ ህወሀት የሚመላለሱ ወታደራዊ አዛዦች ቁጥራቸው ቀላል አይደለም። የትግራይ ሰላም ኃይሎች ጉዳይ ከተነሳ በትግራይ ሰላም ኃይሎች በሰሞኑ በሰሜን ወሎ በነበረው ጦርነት በግዳጅ ከመከላከያ ጋር እንዲሰለፉ ጥሪ ቀርቦላቸዋል፣ የሚል መረጃ ከወልዲያ ወጥቷል። እንግዲህ የቀረበላቸው ጥሪ ተከትሎ ወታደራዊ አመራሮቹ ወደ ሃራ ወታደራዊ ካምፕ እንዲመጡ ጥሪ ተደርጎ ነበር። ስለመገኘት አለመገኘታቸው ግን የታወቀ ነገር የለም ተብሏል። ይህንን በተመለከተ እንግዲህ ህወሀት ህወሀት በወልዲያ በኩል ከፋኖ ጋር ዙሮ እናንተን ካምፓችሁን አፋር ውስጥ የሚገኘውን ለማጥቃት ፍላጎት ስላለው እናንተ ከኛ ጋር አብራችሁን ቁሙ የሚል እንግዲህ ሐሳብ ተይዞ ነው ጥሪ ተደርጎላቸው የነበረው። እስካሁን መገኘት አለመገኘታቸውን በተመለከተ የተረጋገጠ ነገር የለም። ተጨማሪ መረጃ ሲኖር ወደ እናንተ የማደርስ ይሆናል። ሌላው እንግዲህ ወደ ጎንደር ቀጠና የሚወስደን መረጃ ማስቀደም በማስቀተል መረጃ ይሄን ልቀጥል። በደምቢያ ቀጠና ደምቢያ ቀጠና ያለውን የፋኑ እርስ በእርስ ውጊያ ተከትሎ በመከላከያ ትእዛዝ አውርዷል። እንግዲህ መከላከያ ባወረደው ትእዛዝ መሰረት በርስ በርስ ውጊያው ምክንያት ከማዘዣና ከቋሚ ቀጠናዎቻቸው የሚወጡ ፋኖዎች እንደወጡ እንዲቀሩና እንዳይመለሱ ለማድረግ በሮች በሙሉ እንዲዘጉ በሚል መከላከያ ትዕዛዝ አስተላልፏል። መውጫ መንገዶች እንዲዘጉ፣ አጋጣሚውን እንድንጠቀም ካዘዞ አየር ማረፊያ፣ ሮቢት፣ ጉራምባ ከቆላ ድባ መስመር እንዲሁም ደግሞ ከሱፋን ከሱፋንቃራ ከጠዳና ከማክሰኝት በታች በኩል ከድባ ሱፋንቃራ ወደ ሮቢት መስመር ከጫን ድባ ወደ ጨዋሄት ከጨዋሄት ወደ ደልጊና ከድኩላ አርባ ወደ ደልጊ ከቆላ ድባ ወደ ጨዋሄት ባሉት መስመሮች መከላከያ አዲስ ስምሪት እንዲያደርግና እርስ በርስ ባለው ውጊያ ቀጠናዎቻቸውን ለቆ የመጡ ቀጠናዎቻቸውን የሚወጡ ካሉ እንደወጡ እንዲቀሩ በሚል ይህንን በመጨረሻ ተጨማሪ ኃይልም ከጎርጎራ ወደ ቆላ ድባና ጨዋሄት እንዲንቀሳቀስ ትዛዝ ስለመሰጠቱ ይህንን መረጃ ጨዋሂት አካባቢ የሰሙ የመረጃ ምንጮች ገልጸዋል። ይህንን በተመለከተ አንድ የመከላከያ አዛዥ ጨዋሂት የሚገኝ የመከላከያ አዛዥ አጋጣሚውን እንጠቀምበት፣ ከጉድጓድ አልወጣም ያለው ጽንፈኛ ኃይል አሁን በልህ እርስ በርሱ ሊዋጋ ከጉድጓዱ እየወጣ ነው። ይህንን በአልሸነፍም ባይነት እርስ በርሱ ሲገጥም እኛም ትዕዛዝ ሰጥተናል፣ ሲል እንግዲህ በቀጣይ ይህንን እያስተላለፈው ብዙ ሰው ከተሰበሰበበት ቦታ ላይ ሆኖ ነው ይህንን መስማታቸውን መረጃ ምንጮቹ ገልጸዋል። እንግዲህ በአካባቢ ያለው ሁኔታ ደምቢያ ሮቢ ዙሪያ ደፈጣ ይዞ የነበረ መከላከያ እንደዚሁ አጋጣሚውን ለመጠቀም ከትላንት ጀምሮ የተጠባበቀ ነው የሚገኘው እንደ ፋኖ እንግዲህ ሕልውና ትግል ማንም ይህንን መስማት የማይፈልግ ቢሆንም ግን ውስጣዊ ግጭቱና ውስጣዊ ውጊያውን ብልጽግና ለእንደዚህ አይነት አጋጣሚ እየተጠቀመበት ነው። እንግዲህ የዘመቻ እቅድ አውጥቶ በሌላው እልቂት ድል ለመጎናፀብ ሽር ጉድ እያለ ነው የሚገኘው በዚህም እንግዲህ ከሰሜን ምራብ እዝ ዋና ማዘዣ አዘዞ ተጨማሪ ኃይል በሁሉም አቅጣጫዎች እንድንቀሳቀስ ስታንድ ባይ ስለመደረጉም ተገልጿል። ይህንን ተከትሎ ጠዳ ዙሪያ እንዲሁም ደግሞ ማክሰኝት አቅራቢያ ከሳብ በኋላ የተኩስ ድምጽ ይሰማ ነበር። የደረሰው ጉዳት ግን በዝርዝር አልታወቀም። ወደ ፍኖተ ሰላም ቀጠና የሚወስደን መረጃ ላስከትል። ፍኖተ ሰላም ቀጠና፣ ፍኖተ ሰላም ዙሪያ ረፋድ ድረስ የዘለቀው ውጊያ ተደርጓል። በውጊያው ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። ከፍኖተ ሰላም ከተማ ወደ ገራይ ተብላ ወደምትጠራው ቦታ በንጋት 11 ሰዓት ጀምሮ ከወጣ የመንግስት ኃይል ጋር በተደረገው ውጊያ ሰብአዊ ቁሳዊ፣ ወታደራዊ ኪሳራ ደርሷል። እንደ መረጃ ምንጮቹ እስከረፋ ድረስ በዘለቀው ውጊያ ሁለት የነፍስ ወከፍ መሳሪያ በፋኖች ሲገባ በሰዎች በደረሰው ሰብአዊ እና ወታደራዊ ኪሳራ በዝርዝር አልታወቀም ነው የተባለው። በተመሳሳይ እዚሁ ፍኖተ ሰላም ቀጠና ማንኩሳ ከተማ ውስጥ ይዘዋወሩ የነበሩ የሚሊሻ አባላትን ትጥቅ በመንጠቅ ወደ ፋኖ ሁለት ወጣቶች ስለመቀላቀላቸውም የወጡ መረጃዎች ጠቁመዋል። ደብረ ማርቆስ ዙሪያ። እንደዚሁ በተመሳሳይ ከደብረ ማርቆስ ቀጠናዎች አንዷ በሆነችው አነደድ ወረዳ ጉልድማ ተብሎ በሚጠራ ቦታ ውጊያ ተደርጓል። ዛሬ ከማለዳ ጀምሮ እስከረፋድ ድረስ በዚህ አካባቢ በተደረገው ውጊያ ሰብአዊ ቁሳዊና ወታደራዊ ኪሳራ መድረሱ ነው የተሰማው። ከንጋት እስከረፋድ በተደረገው በዚህ ውጊያ የሚሊሻ አባላት፣ የአድማ ብተን አባላት ሙትና ቁስለኛ ሆነዋል። የነፍስ ወከፍ መሳሪያም በፋኖ እጅ ገብቷል። ከውጊያ በኋላ ቁስለኛና አስክሬኖችን ይዞ የቀረው የመንግስት ኃይል ወደ አነደድ ወረዳ ተመልሷል። ጉልዱማ ከፋኖ ለማስለቀቅ ጉልደማ ተብላ የሚጠራው ቦታ ከፋኖ ለማስለቀቅ ወደ አካባቢው ተንቀሳቅሶ የነበረው የመንግስት ኃይል ኪሳራ አስተናግዶ ወደ ኋላ ሲመለስ በዚህ በመበሳጨት በሰውና በንብረት ላይ ጉዳት አድርሰዋል ነው የተባለው። አንድ ሰላማዊ ሰው ገድለዋል። በተጨማሪም እንደዚሁ ተሽከርካሪም አቃጥለዋል ሲሉ መረጃ ምንጮቹ ይህንን ገልጸዋል። አምስተኛ ቀኑን እየያዘው የወሎ ቀጠና ዘመቻ ሁኔታ ምን ይመስላል ከሚለው በፊት በጋይንት ቀጠና ተመሳሳይ መረጃ ላድርስ። ጋይን ትሽጥ በተባለ ቦታ በፋኖ ላይ ደፈጣ ለመፈጸም ደፈጣ ይዞ የነበረ የመንግስት ኃይል ሌላ ደፈጣ ጥቃት ተፈጽሞበታል። በዚህ በተፈጸመበት ደፈጣ ጥቃት ቁጥራቸው ያልታወቁ ወታደሮች ሙትና ቁስለኛ ሆነዋል ተብሏል። በተመሳሳይ ብልጽግና እንግዲህ 2018 ከ8 ወራት በኋላ የሚደረገውን ምርጫ አስመልክቶ ለካድሬዎቹ በሰጠው ስምሪት መሰረት የምርጫ ቅስቀሳና ለብልጽግና የምርጫ ግንዛቤ ለመፍጠር በሚል ሲንቀሳቀሱ የነበሩ ሶስት የአካባቢ የብልጽግና ባለስልጣናትም እንደዚሁ በፋኖ ስለመያዛቸው እዚሁ አካባቢ ወጣ መረጃ ያሳያል። ወደ ወልዲያ ቀጠና ይመስለን መረጃ ላድረስ። እንግዲህ ከወልዲያ ቀጠና አጠቃላይ በዚህ በአምስተኛ ቀን ስድስተኛ ቀኑን ይዟል። በእርግጥ ግን በዋናው ዘመቻ ከተጀመረ አምስተኛ ቀኑ ነው። አምስተኛ ቀኑን በያዘው በዚህ ዘመቻ ከሐይቅ ወደ አምባሰል ረፋድ ተከታታይ የመድፍ ድብደባ ተደርጓል። ወደ አምባሰል ተራሮች ከሐይቅ አካባቢ በተደረገው የመድፍ ድብደባ የደረሰው ጉዳት በዝርዝር አልታወቀም። በተመሳሳይ አምባሰል ፋኖ ውጫሌ ከተማውን ሕዝብ በመሰብሰብ በወቅታዊ የዘመቻ ጉዳይ ላይ ለሕዝብ ገለጻ ማድረጉንም ከአካባቢ የወጡ መረጃዎች ያሳያሉ። መርሳ ከዚህ በፊት በፋኖ የነበሩና በመሃል ወደ ብልጽግና እጅ ሰጥተው በሚሊሻ አባልነት እያገለገሉ የነበሩ ቀድሞ የፋኖ አባላት የአሁኑ የሚሊሻ አባላት በፋኖ ቁጥጥር ስር መዋላቸው ተሰምቷል ቀበሌ 01 ቀበሌ 02ን ጨምሮ መርሳ ከተማ ህዝብን በመሰብሰብ በወቅታዊ ጉዳዮች የሰላምና ደህንነት የህዝብ አስተዳደርን በተመለከተ ፋኖ ውይይት አድርጓል በዚህ ጉዳይ ላይ እንግዲህ ፋኖ ስብሰባዎችን ከማድረግ ቢቆጠብም የሚሉ መረጃዎችም አብረው ጉ ማስጠንቀቂያዎች እየወጡ ነው። የመርሳ ሐብሩ የውርጌሳ ሚሊሻ አመራር ከሀራ ወጥቶ ወደ መርሳ እንዲመለስ ትዕዛዝ ቢሰጠውም መከላከያ ቀድሞ ካልገባ አልሄድም በሚል አሁንም አቋም ይዞ ነው የሚገኘው። መከላከያ ቀድሞ ከሄደ ፋኖን ካስወጣ እንሄዳለን፣ ካልሆነ ግን ለህይወታችን እንፈራለን በሚል የብልጽግና ሚሊሻና ባለስልጣናት ሀራ ይገኛሉ። የተወሰኑት ለስብሰባ ወደ ወልዲያ መሄዳቸውም ታውቋል። ፋኖ ከመርሳ ወደ ጃራ ጊራና ሸለቆ፣ ሃራ ቦሮ፣ አምባሰል መውጫ በሮችን ዘግቷል። ተጨማሪ ቦታዎችንም ስለመያዙ መረጃዎቹ ጠቁመዋል። በወልዲያ ቀጠና የድሮን ድብደባ ተፈጽሟል። ዛሬ ረፋድ ከመርጦ ወደ ድልብ፣ ጥቁር ውሃ፣ ቃሊም፣ በላጎ ተኩለሽ ድረስ የነበረውን የድሮን ቅኝት እንግዲህ በጠዋቱ ዘገባችን ሰምተናል። አሁን ከሰዓት ደግሞ ሁለት ቦታዎች ላይ የጥቃት መፈጸሙን የሚገልጹ መረጃዎች ናቸው እየተሰሙት። ጠዋት ፍንዳታ የሰሙ የመረጃ ምንጮች አንደኛው ቃሊም ከተማ አካባቢ እንደነበር፣ ሁለተኛው ደግሞ ተኩለሽ ዙሪያ ነው ፍንዳታዎች የተሰሙት። ቃሊም በተፈጸመው የድሮን ጥቃት በሰው ሕይወት ላይ ጉዳት ደርሷል። ምን ያህል ሰዎች እንደሞቱ አልታወቀም፣ ግን በሰዎች ላይ ጉዳት ደርሷል። በተመሳሳይ ተኩለሽ ዙሪያ ተብሎ የሚጠራው አካባቢ በተፈጸመ የድሮን ጥቃት ፍንዳታ ሰምተናል። በሰዎች ላይ በንብረት ላይ የደረሰውን ዝርዝር ጉዳት ለማረጋገጥ አልቻልንም ብለዋል። በርካታ የሰሜን ወሎ ወረዳዎች በፋኖ ተነጥቆ ወልዲያ ከተማ ላይ ብቻ ተወስኖ የሚገኘው ብልጽግና በወልዲያ ዙሪያ ጉባላፍቶ፣ ራያ ቆቦ፣ ላስታ፣ ሀብሩ ወረዳዎች በተለያዩ ቦታዎች ላይ እንደዚሁ የድሮን ጥቃት መፈጸሙ ነው መረጃዎች የሚያሳዩት። በዚህም በተፈጸሙት የድሮን ጥቃቶች ስድስቱ የድሮን ጥቃቶች በመኖሪያ ቤት በጤና ተቋም በትምህርት ቤት ላይ የተፈጸሙ ናቸው። እነዚህም በተቋማት እና በሰዎች ሕይወት ላይ ጉዳት አድርሰዋል። ሌላው ወልዲያ መውጫ መንገዶች አሁንም ዝግ ናቸው። ከወልዲያ ወደ ጋሸና ወደ ጎንደር በር እየተባለ በሚጠራው በኩል ሳንቃ ድልብ፣ ጋሸና ወደ ጋይንት ደብረ ታቦር የሚወስደው መንገድ አሁንም በፋኖ ዝግ ነው። እንዲሁም በተመሳሳይ ከወልዲያ ወደ ደሴ በመርሳ በኩል ውጫሌ ሐይቅ የሚወስደው መንገድ አሁንም ዝግ ነው፣ በፋኖ ቁጥጥር ስር ነው። በተመሳሳይ ከወልዲያ እንደዚሁ በምርጦ በኩል ወደ ዋድላ ፀሐይ መውጫ ወደ ደላንታ ፀሐይ መውጫ የሚወስደውን መንገድ ዝግ መሆኑ ነው የታወቀው። የመንግስት ወር እንግዲህ በዙሪያው ከባድ መሳሪያዎችን ጠምዶ ነው የሚገኘው። ከዚህ በተጨማሪ እንግዲህ ያላቋረጠ የአየር በተለይ እንግዲህ ሰው አልባ አየር የድሮን አሳሳና ስምሪት በወልዲያ ከተማ ላይ ዛሬም አላቋረጠም ተብሏል። ከወታደራዊ ስምሪቱ ባሻገር ሰሞኑን እንግዲህ ያልተጠበቀውን ወታደራዊ ኪሳራ በፕሮፓጋንዳ ለመመለስ በብልጽግና በኩል መጠነ ሰፊ እንቅስቃሴ እየተደረገ ነው። እንግዲህ ከዚህ ከነዚህ እንቅስቃሴዎች መካከል የብልጽግና አመራሮች በስራ ቦታቸው ላይ በመገኘት ለህዝብ እንዲታዩና ለህዝብ መልእክት እንዲያስተላልፉ አንዱ እንግዲህ የፕሮፓጋንዳ ትእዛዝ ነው። ሁለተኛው ወልዲያ ከተማ በየቀበሌው ህዝብን በመሰብሰብ ተደርጎ የነበረውን ዘመቻ በተመለከተ ዘመቻው በቀጥታ በህዋትና በሻቢያ እየተፈጸመ ነው፣ ዋና አላማው ደግሞ ቀይ ባህር ዘመቻን ለማደናቀፍ ነው በሚል የሰሞኑ ዘመቻ የዚህ መነሻ ነው በሚል ለህዝብ እንዲነገርና በቀይ ባህር ቁጭት ህዝብ ከብልጽግና ጎን እንዲሰለፍ ካድሬዎቹ ይህንን እንዲያደርጉ ትእዛዝ ተሰጥቷል። እንግዲህ ጥቃቱን እንዲያወግዝም ህዝብ እና እንዲሰበሰብ ትእዛዝ ተሰጥቷል። እንግዲህ የብልጽግና ባለስልጣናት ደግሞ የዞኑ ብልጽግና ኃላፊ ነው እንግዲህ እንዳስተባበር የተደረገው ከድር ከዚህ ባሻገር እንግዲህ ሌሎቹ የባለስልጣናት በዚህ ሰዓት ህዝብ መሰብሰብ አንችልም የሚል ምላሽ ቢሰጡም ይሄ ትእዛዝ ነው በሚል ትእዛዝ ተሰጥቷል ነው የተባለው። እንግዲህ በአጠቃላይ በአማራ ክልል እየተደረጉ ባለው ዘመቻ በተለይ በዚህ ሰሞኑ በተደረገው በወሎ ቀጠና በተደረገው ዘመቻ ብልጽግና ያልተጠበቀ ከፍተኛ ወታደራዊ ኪሳራ አጋጥሞታል። ፖለቲካዊ ኪሳራ አጋጥሞታል። በተለይ ፋኖን በተመለከተ ሲያሰራጫቸው የነበሩ ፕሮፓጋንዳዎች የሚጨበጡ እንዳልሆኑ እና ፋኖ ጠፍቷል የሚለው የነ ፊልድ ማርሻል ብርሃኑ ጁላ የነ ጀነራል መሐመድ ተሰማ ተደጋጋሚ ንግግር እንደዚሁ እንግዲህ የውሸት መሆኑን ያው የራሳቸው ደጋፊዎችም አይተዋል። የራሳቸው ደጋፊዎችም ይህንን አረጋግጠው በፕሮፓጋንዳ ለመቀልበስ እየተንቀሳቀሱ ነው የሚገኙት። በዚህ መሃል እንግዲህ መሰረታዊ በሆነ ሁኔታ ችግሩ ፖለቲካዊ መፍትሄ እንደሚያስፈልገው አሁንም መጠቆም ያስፈልጋል። በየትኛውም መንገድ ማዕከላዊ መንግስት ጥያቄ ካላቸው አካላት ጋር ባደረገው ጦርነት ያሸነፈው የለም። የኢትዮጵያ የቅርብ ጊዜ ታሪክ እሱን ነው የሚያሳየው። ከሰላሳ ዓመታት በፊት እንግዲህ ከሻቢያ ታጣቂዎች ጋር፣ ከወያኔ ታጣቂዎች ጋር፣ ከኢህድን ታጣቂዎች ጋር የተደረገውን ጦርነት መንግስቱ ኃይለማርያም ግዙፍ በአፍሪካ የመጀመሪያ የተባለውን ጦር ሰራዊት በማሰማራት በአየርም በምድርም በእግረኛም አላሸነፈም። ብልጽግናም እንግዲህ በአማራ ክልል ይሄ ጦርነት ከተጀመረ ላለፉት ሁለት ዓመታት ዘመኑ ያፈራቸውን ድሮኖችን ጨምሮ በርካታ የጦር መሳሪያዎችን በርካታ አይነት የሰራዊት አይነት አሰማርተዋል። እስካሁን ግን ውጤቱ በተቃራኒው ነው። ስለዚህ የሚያሳየው አሁንም ፖለቲካዊ መፍትሄ እና ህዝብን ጥያቄ ማድመጥ መሆኑን ነው የሚያሳየው። እንግዲህ ሀገርንም ህዝብንም እየጨረሰ ያለው ጦርነት ብልጽግና በዚህ መንገድ ያሸንፋል ብሎ ማሰብ አይቻልም። ስለዚህ ውጤቱን እያየው ነው ወደ ፖለቲካዊ ቀልቡ እንዲመለስ እንግዲህ ጥሪ ማቅረብ ያስፈልጋል። በእርግጥ እንዲህ አይነት አስተያየቶችን ብልጽግናን ጨርሶ ከማጥፋት ውጭ መፍትሄ የለም የሚሉ አስተያየቶችም እመለከታለሁ። እንግዲህ ትክክል ነው። የተነሳው አለ ጥያቄ እና የህዝብ ጥያቄ ለመመለስ ብልጽግና የፖለቲካ ውድ ወይም ደግሞ በፖለቲካ ለመነጋገር ፈቃደኛ ደግሞ በፖለቲካ ህዝብ ጥያቄ አይመልስም፣ የአብይ አህመድ ባህሪም ለዚህ የሚታመን አይደለም የሚሉ ተደጋጋሚ አስተያየቶችን ያለው ግን እንግዲህ እሱንም ከኃላፊነት ማስወገድ ጨምሮ ፖለቲካዊ መፍትሄዎች ናቸው። ለሰዓቱ ያሉን መረጃዎች እነዚህ ናቸው። ስለተከታተላችሁን ያመሰግናለሁ። መልካም